ሰላም ጤና ይስጥልን፣ ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርብናል። ከመረጃዎቻችን መካከልም በደብረ ማርቆስ ከተማ ሁለት የጸጥታ ኃላፊዎችን በማስወገድ ጀብድ ለፈጸሙ ፋኗ አርበኛ ዘመነ ካሴ የሽጉጥ ሽልማት ማበርከቱን፣ ከፍተኛ የድሮን ተተኳሾችን የጫነ የቱርክ ወታደራዊ አውሮፕላን አዲስ አበባ እንደደረሰ መገለጹ፣ ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ዛሬ ጂምስ ቲንማን ከተባለ ታዋቂ ጋዜጠኛ ጋር ያደረጉ ትን ቃለ ምልልስ በተመለከተ ረሃብን እንደ ጦር መሳሪያ አድርጎ መጠቀም ዓለም አቀፍ ወንጀል ብቻ ሳይሆን የሞራል ዝግጠት ነው ሲሉ የአማራ ፋኖ አደረጃጀቶች አስቸኳይ መግለጫ መስጠታቸውንና ሌሎችም በዝርዝር የምንመለከታቸውን መረጃዎች አካትናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ረሃብን እንደ ጦር መሳሪያ አድርጎ መጠቀም ዓለም አቀፍ ወንጀል ብቻ ሳይሆን የሞራል ዝቅጠትም ነው ሲሉ የአማራ ፋኖ በጎጃም አደረጃጀቶች አስቸኳይ መግለጫ ሰጥተዋል። የመግለጫቸው ሙሉ ይዘትም እንደሚከተለው ይነበባል። የበልጽግናው አገዛዝ የአማራን ህዝብ ለአንዴና ለመጨረሻ ጊዜ ለማጥፋትና ከታሪክ መዛግብት ላይ ለመሰረዝ አገሪቱ አለኝ የምትለውን የአየር ኃይል ሜካናይዝድና እግረኛ ሰራዊት የአገሪቱን ሙሉ በጀት በመጠቀም ድፍን ሁለት ዓመታትን የጭካኔ በትሩን ሲያሳርፍ ቆይተዋል። በምላሹ መላው የአማራ ህዝብን በቁርጥ ከቀሪ የፋኖ ልጆቹ እየተመራ ከሊቅ እስከ ደቂቅ በነቂስ በመውጣት የአገዛዙን ቡድን በመፋለም ለምድር ለሰማይ ይከብድ የሚመስለውን የክልሉን የብልጽግናና የጸጥታ መዋቅር በድጋሚ እንዳያገግምና እንዳይጠገን አድርገን በጣት ሰነዋል። ስርአቱ እንዳይሞትና እንዲቀጥ ስልታዊ በሆነ መንገድ ሲያገለግል የነበረው የስሙላ የመንግስት መዋቅር እንዲወገድ ማድርግ ነዋል። ከልክ በላይ በእብሪት ተወጥሮ በድንፋታ የአማራን ህዝብ አዋርዳሉ ብሎ የተኮፈሰውን የኦሮሞ ማሀይል ነው አስተንፍሰነዋል። የአማራን ህዝብ በጅምላ በመጨፍጨፍ ደምግብ የሆነው የአገዛዙ ጅኒ በወሰድነው ጠንካራና አስተማማኝነት በከፍተኛ ደረጃ አጓርቶና ቅስሙ ተሰብሮ አንገቱን እንዲደፋ አድርገነዋል። በተወሰደበትም ድንገተኛና ቅስም ሰባሪ ምት በድንጋጤ ቆልዮ ተገፎ ሽንፈቱን መደበቅ አቅቶ ቆልዮ ተገፎ ደንግጦ ይገኛል። ታዲያ በዚህ ቅስም ሰባሪና የተቀናጀ ምት የፋይናንስ ካዝናው ባዶን የቀረውና ድንጋጤ ውስጥ የገባው ራሪ ቡድን የአማራን ህዝብ በተለይም አርሶ አደሩን አንበረክ ካሉ የፋይናንስ ካዝናይንም እሞላሉ በሚል የወቅቱን የእርሻ ጊዜ ከግምት ውስጥ በማስገባት መላይ ብልጽግና ካድሬዎችን በማሰለፍ በከፍተኛ ደረጃ በመሯሯጥ ላይ እንደሚገኝ ደርሰን ተደርጎበታል ይላል መግለጫው። በተለይም ወቅቱ የእርሻ ወቅት በመሆኑና የአፈር ማዳበሪያ ለአርሶ አደሩ የሚሰራጭበት ከመሆኑ ጋር ተያይዞ ለአርሶ አደሩ ግብአቱን በበቂ ሁኔታ በማቅረብ በገንዘቡ ገዝቶ እንዲጠቀም በማድረግ ፋንታ በአፈር ማዳበሪያ ሰበብ ከ13 በላይ የገቢ ዝርዝር በማዘጋጀትና በማቅረብ በተለይ ማገዛዙ ጥምር ጦር ለሚለው መከላከያ፣ አድማ በታኝ፣ ሚሊሻና ሌሎቹ የጸጥታ መዋቅሮችን ለማሰልጠንና ለማጠናከር የሚውል ገንዘብ እንዲሁም ሌሎች ዝርዝሮች ክፍያ ካልፈጸምክና ደረሰኝ ካላሳየ የአፈር ማዳበሪያ አንሸጥም በማለት ህዝባችንን በከፍተኛ ደረጃ ለማንገላ ጥላታት ዝግጅታቸውን መጨረሳቸውንና ወጣቱ አርሶ አደር ማዳበሪያ እንደማይሰጠው ተጨባጭ መረጃ ደርሶናል ይላል የፋኖ መግለጫ። ስለሆነም አንደኛ፣ መንግስት ነኝ ብሎ ራሱን የሚጠራ አካል ረሃብን እንደ ጦር መሳሪያ መጠቀምና ህዝብን በጅምላ ለመጉዳትና ለመፍጀት የሚደረግ ተግባራዊ እንቅስቃሴ በማንኛውም ሁኔታ በዓለም ህግ የተከለከለ ብቻ ሳይሆን የሞራል ዝግጠት በመሆኑ በእኛ በኩል ፍጹም ተቀባይነት የለውም። ሁለተኛ፣ ማንኛውም አርሶ የአፈር ማዳበሪያውን ያለምንም ተጨማሪ ክፍያ ዋጋውን ብቻ ከፍሎ እንደ ማንኛውም ቁሳቁስ የመጠቀም መብቱ የሚከበር እንጂ ያለማንም ክልካይ ተጨማሪ ክፍያ እንዲከፍል ቃሉን የአፍር ማዳበሪያ መግዛት አትችሉም በሚል በንጹህ አርሶ አደራችን ላይ በተለያዩ አካላት የሚፈጸመው ወከባና ማስፈራራት በፍጹም ተቀባይነት የለውም። ሶስተኛ የእርሻ መሬት በስሙ የሌለውን ነገር ግን በተለያየ መንገድ መሬት በማግኘት በግብርና ስራ ላይ ያለን ወጣት አርሶ አደር ገና ለገና ፋኗዊ እሳቤ ይኖረዋል በሚል የተሳሳተ ብያኔ በስም መሬት ስለሌለ የአፍር ማዳበሪያ ገዝቶ መጠቀም እንዳይችል በፍጹም ከመርህ ያፈነገጠ አሰራር ተቀባይነት የለውም ይላል መግለጫው። ስለሆነም በዚህ ተግባር ላይ የተሳትፋቸው ያላቸው አካላት ከዚህ ተግባራቸው እንድትቆጠ ተቆጠቡና ማንኛውንም አማራ ለሁሉም ማህበረሰብ ፍትሐዊነትን መሰረት ያደረገ ተግባር እንዲፈጸም እያሳሰብን ከዚህ ውጭ በሚንቀሳቀስ ማንኛውም አካል ወሳኝና አስተማሪ እርምጃ ለመውሰድ የምንገደድ መሆኑን ለማሳወቅ እንወዳለን በማለት የአማራ ፋኖ በሸዋ የአማራ ፋኖ አንድነት በጎንደር የአማራ ፋኖ በወሎ፣ እንዲሁም የአማራ ፋኖ በጎጃም በህብረት መግለጫ አውጥተዋል። በተያያዘ ዜና ደግሞ በደብረ ማርቆስ ከተማ ገብቶ ሁለት የጸጥታ ኃላፊዎችን በማስወገድ ጀብድ ለፈጸመው ፋኖ ከአማራ ፋኖ በጎጃም ጠቅላይ አዛዥ ከአርበኛ ዘመነ ካሴ ሽልማት ተሰጥቷል። አርበኛ ዘመነ ካሴም ቃል በቃል እንዲህ ሲል መልክቱን አስተላልፏል። በአማራ ፋኖ በጎጃም ስድስተኛ የቀኝ ጌታ ይፍታዊ ንጉሴ ክፍለ ጦር የንጉስ ተክለ ሃይማኖት ብርጌድ አባል የሆኑ ፋኖ ደብረ ማርቆስ ከተማ በመግባት የሚሊሻ ጠርናፍ የነበረውን ሙልጌታ አብስቱና በዛሬው ዕለት ደግሞ የአድማ ብተና አዛዡን ኮማንደር ካሳውንን በማስወገድና ሙሉ ትጥቁን ማርኮ ወደ ክፍሉ በመቀላቀል ለሰራው ተደጋጋሚ ጀብዱ በድርጅታችን ስም አንድ ሽጉጥ የሸለምኩ መሆኔን አሳውቃለሁ በማለት አርበኛ ዘመነ ካሴ መልእክቱን አስተላልፏል። ወደ ቀጣይ መረጃችን ስናልፍ ከፍተኛ የድሮን ተተኳሾችን የጫነ የቱርክ ወታደራዊ አውሮፕላን አዲስ አበባ መድረሱ ተሰምቷል። አንድ የቱርክ ወታደራዊ አውሮፕላን የድሮን ተተኳሾችን ወደ አዲስ አበባ ዙም ማጓጓዙም ተሰምቷል። ንብረትነቱ የቱርክ ብሔራዊ ጦር የሆነ ኤ አራት መቶ የተባለ አንድ የጦር አውሮፕላን ከሰሞኑ በተከታታይ በረራዎች የድሮን ተተኳሽን ጨምሮ የሌሎች ከባድ መሳሪያ ተተኳሾችን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አየር ማረፊያ ማራገፉን መረብ ሚዲያ ዘግቧል። የጦር አውሮፕላኑ መነሻውን ከቱርክ ኢስታንቡል አድርጎ በተከታታይ በረራዎች ነው የከ ከባድ መሳሪያ ተተኳሾችን ሲያጓጉዝ የነበረውም ተብሏል። ይህ ወታደራዊ የጦር አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ከፍተኛ የሆነ እጀባ እንደሚደረግለት የተጠቀሰ ሲሆን የሚራገፉ ተተኳሾችና ወታደራዊ ትጥቆችም በተሽከርካሪ ተጭነው ወደ ደብረ ዘይት አየር ኃይል ግቢ መጓጓዛቸውን መረብ ሚዲያ ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናል ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ዛሬ ጄምስ ቲልማን ከተባሉ ታዋቂ ጋዜጠኛ ጋር ቃለ ምልልስ አድርጓል። ጋዜጠኛው በመጀመሪያ ያነሳላቸው ጥያቄ በቅርብ ሶስት አመታት ያለውን ሁኔታ እንዴት ይገልጹታል? የሚል ነበር። አቶ ጌታቸው ሲመልሱም ያለፉት ሁለት አመታት በጣም አስቸጋሪ ነበሩ። የኔ ተስፋ የፕሪቶሪያ የሰላም ስምምነት ያለፈውን ጊዜ በመቶ በመልሶ ግንባታ የተፈናቀሉ ዜጎችን በመመለስና ከስምምነቱ ጋር ይጣጣማል የሚል ነበር በማለት ጀምረዋል። ሲቀጥሉም በእርስ በእርስ ጦርነቱ እጅግ ከፍተኛ ውድመት የደረሰባቸውን እንደ ትምህርት ቤት፣ ጤናና የመሳሰሉ ማህበራዊ አገልግሎቶች መስጫዎችን ወደ ነበሩበት ለመመለስ ታስቦ ነበር። ያለመታደሉ ሆኖ ግን በህወሀት አመራር ውስጥ በተፈጠረው ሽኩቻ ብዙ ጊዜያችን ባክኗል። የትግራይ ህዝብ ስቃይ እንዲቀጥል ተጠያቂ ፓርቲ በመሆኑ አዝናለሁ፣ በማለት የገለጹት አቶ ጌታቸው ረዳ የጊዜያዊ ፕሬዝዳንትነት ጊዜያቸው ምን እንደሚመስልም ተጠይቀው ነበር። ሲመልሱም ከጅምሩ በትብብር መስራት ካልቻልን ከባድ እንደሚሆን አውቅ ነበር። ከአምስቱ ጎልተን የወጣ የፓርቲው መሪዎች መካከል የትጥቅ ትግል ውስጥ ያልነበርኩት እኔ ብቻ ነበርኩ። ህወሀትን ከዚህ በኋላ በሞኖፖል ስልጣን መቆጣጠር እንደማይችል ባልደረቦቼ ይረዱታል የሚል ተስፋ ነበረኝ። ይሁንና የፕሪቶሪያው ስምምነትና ጊዜያዊ አስተዳደሩ ላይ ሴራዎችን ፈጽመዋል ብለዋል። ሲቀጥሉም ጊዜያዊ አስተዳደሩ ከተመሰረተ በስምንትና ዘጠኝ ወራቱ ውስጥ የሚቀርብላቸውን ጥያቄ ወደ ጎን በመተው ስልጣኑን መቆጣጠር ላይ ብቻ ትኩረት አድርገው ሲሰሩ ቆይተዋል። በኢትዮጵያ ህገ መንግስት መሰረት የክልሉ ጊዜያዊ ፕሬዚዳንት ሆኜ እየሰራው የነበረ ቢሆንም እነሱ ግን ከፌዴራል መንግስቱ ጋር የሚሰራና የተሸጥኩ አድርገው ስለውኛል። የሚገርመው እነዚህ የሚወቅሱኝ ሰዎች በድብቅ አዲስ አበባ በመሄድ ከፌዴራል መንግስቱ ጋር ግንኙነት የነበራቸው ናቸው በማለትም አቶ ጌታቸው ረዳ አስረድተዋል። አቶ ጌታቸው ረዳ እንዳሉት ዋናው ችግር ከእነዚህ ሰዎች ትዕዛዝ ለመቀበል ፈቃደኛ ለመሆናቸው ነበር። አማራጭ ድምጽ ለመሆኑና ኃላፊነት በመውሰድ አዲስ ፖለቲካን ለማራመድ ጥረት ማድረግ ቸውን ገልጸውም የህወሀት አመራሮች ግን ካረጃው አካሄዳቸው ጋር መጣበቃቸው እንዳላስማማቸው አስረድተዋል። የፕሪቶሪያ የሰላም ስምምነት ተግባራዊ እንዳይሆን በህወሀት ውስጥ የተፈጠረው ይህ ሽኩቻ እንቅፋት ነው ብለው ያምናሉ ወይ ተብለው የተጠየቁት አቶ ጌታቸው ረዳ ሲመልሱም ጉዳዩ ከዚያም በላይ ነው። በህወሀት አመራር ውስጥ ያሉት አንዳንዶቹ የሰላም ስምምነቱ መፈረሙ ያልተመቻቸው ናቸው። ይህ ማለት ደግሞ በአፈጻጸሙ ላይ በጋራ መስራትን የማይቻል አድርጎታል ብለዋል። አቶ ጌታቸው ረዳ በመቀጠልም እነዚህ በጦርነቱ ጉልህ ሚና የነበራቸው የህወሀት አመራሮች የሰላም ስምምነቱ ስልጣናቸውን እንደገፈፈ አድርገው ቆጥረውታል ጦርነቱ በዚህች የሚቆጠሩ ሰዎችን ህይወት ቢቀጥፍም ለነሱ ከትግራይ የወደፊት እጣ ፋንታ ይልቅ ያሳሰባቸው በስልጣን ላይ መቆይታቸው ነበር ልዩነቱ የሰላም ስምምነቱን የትግራይን ህዝብ ለመጠበቅ አስፈላጊ እርምጃ አድርገው በሚመለከቱበትና እንደ ክህደት በሚቆጥሩት መካከል ነው ብለዋል ጋዜጠኛው ቀጥሎም እርስዎን ያባረሩት የህወሓት አንጃዎች ከትግራይ ህዝብ ይልቅ የፌዴራል መንግስቱን ያስቀድማሉ በሚል ክስ ያቀርቡበታል ለዚህ ምን መልስ አሉት የሚል ጥያቄ ያነሳላቸው ሲሆን አቶ ጌታቸው ለዚህ ግብዝነት ነው የሚል መልስ ሰጥተዋል። እሳቸው ከጠቅላይ ሚኒስትሩ ጋር በተደጋጋሚ በስልክ እንደተነጋገሩት ሁሉ እነ ዶክተር ደብረ ጽዮንም በተደጋጋሚ ሲገናኙ መቆየታቸውንም ጠቅሰዋል። አቶ ጌታቸው ረዳ ገለጻቸውን በመቀጠል እኔ የህወሓትን አመራር የተቀላቀልኩት በፌዴራል መንግስቱ ስልጣን ላይ በነበረበት ወቅት ነው። በህወሓት አስተሳሰብ መሰረት ጠንካራ የክልል መንግስት የሚኖረው ሁሌም በአዲስ አበባ ባለው መንግስት ስር ሲወድቅ ነው። እነሱ ማዕከላዊን መንግስት በተቆጣጠሩበት ወቅት ክልሎችን እንደፈለጉት ያዙ ነበር ያሉ ሲሆን፣ አሁን ህወሓት በስልጣን ላይ በነበረበት ወቅት ክልሎች አጋጠማቸው ከነበሩ ፈተና ጋር መጋፈጣቸውን አስ ድተዋል ጨምሮም አንዳንድ የህወሓት አመራሮች አሁንም መልሰን አዲስ አበባን እንቆጣጠራለን የሚል ህልም አላቸው፣ ከእውነታው ጋር የማይጣጣሙ ናቸው ነገሮች በዚሁ ከቀጠሉ የመገንጠል ንቅናቄንም ሊያመጡ ይችላሉ ብለዋል። ጋዜጠኛው በመቀጠል እርስዎ ደግሞ እነሱን ከህወሓት ጋር ተባብረዋል ብሎ ይከሳሉ ለዚህ ምን ማስረጃ ያለት? ሲል የጠየቃቸው አቶ ጌታቸው ሲመልሱ እነሱ በኤርትራ እየተዘወሩ ናቸው። ከጅምሩ በጊዜያዊ አስተዳዳሪ እንደተመደቡ ከኤርትራ ጋር ግንኙነት የጀመርኩትን የነበሩ፣ ይህንን ያደረግኩት እነሱን ለማስደሰት ሳይሆን ትግራይን ከክልላዊ ግጭቶች ለመከላከል ነበር ብለዋል። ሲቀጥሉም ተክላይ አብይ አህመድ ስለ ቀይ ባህር ጉዳይ የተናገሩት ነገር ፕሬዚዳንት ኢሳያስ አፈወርቂን አስደንግጧቸው ነበር። አብይ የትግራይ ኃይሎች ትጥቅ እንዳይፈቱ ያደረገው በእነዚህ ኃይሎች ተጠቅሞ ኤርትራን ሊመታ በማሰብ ነው የሚል እምነት ኢሳያስ ነበራቸው። እናም ትግራይ የማን መጠቀሚያ እንደማትሆን ማረጋገጥ ነበረብኝ። የኤርትራን መንግስት ግን የራሱ አጀንዳ ነበሩ ያኮረፉ የህወሓት አንጃዎችን ተጠቅሞ የኢትዮጵያን መንግስት የማዳከም አጀንዳ ሲሆን፣ ይህ ደግሞ በምንም መልኩ ተቀባይነት የለውም ሲሉም አቶ ጌታቸው ረዳ ተናግረዋል።